አርእስተ ዜና። እስከ 2012 ድረስ ተግባራዊ የሚደረገው ሁለተኛው ብሔራዊ የሰብአዊ መብት የድርጊት መርሃ ግብር ወደ ተግባራዊ ምዕራፍ መሸጋገሩን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። የሰዓቱን ዜና ማቅረብላችሁ ተመስገን በየነ ነኝ። አብራቸውን ሆኖም እስከ 2012 ድረስ ተግባራዊ የሚደረገው ሁለተኛው ብሔራዊ ሰብአዊ መብት የድርጊት መርሃ ግብር ወደ ተግባር ምራፍ መሸጋገሩን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። የድርጊት መርሃ ግብሩ በህገ መንግስቱ እውቅና የተሰጣቸውን 25 የሰብአዊና ዴሞክራሲያዊ መብቶች አካቶም ይዟል። ከእነዚህ መካከል በህይወት የመኖር መብት፣ የአካል ደህንነት መብት፣ በቂ የመኖሪያ ቤት የማግኘት መብት፣ የስራ መብትና መሰል ጉዳዮች በሰነዱ ውስጥ ከተካተቱት ተጠቃሾቹ ናቸው። የሰነዱን ወደ ስራ መግባት አስመልክቶ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን በተካሄደው ውይይትም ለመርሃ ግብሩ ተግባራዊነት ሁሉም የመንግስት ተቋማትና ባለድርሻ አካላት በጋራ እንዲሰሩ ጠቅላይ ሚኒስትር ኃይለማርያም ደስታለ ጋዜጠኛ ሳስበዋል። የፌዴራል ዋና አቃቢ ህግ ጌታቸው አምባዬ ሁለተኛው ብሔራዊ የሰብአዊ መብት ድርጊት መርሃ ግብር ወደ ስራ መግባቱ የመንግስት ተቋማት ተልኳቸውን ከሰነድ አኳያ እንዲቃኙ ያስገድዳቸዋል ብለዋል። የፌ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ደግሞ በመጀመሪያው ወዝ የሰብአዊ መብት የድርጊት መርሃ ግብር ትግበራ ወቅት ተስፋ ሰጪ ውጤቶችና ጠቃሚ ልምዶች መገኘታቸውን የተናገሩት ሁለተኛው የሰብአዊ መብት የድርጊት መርሃግብር ሰነድም ይህንኑ መነሻ በማድረግ የተዘጋጀ መሆኑን የጠቀሱት ዶክተር አዲሱ ለትግበራውም ሁሉም የብረተሰብ ክፍል ተሳታፊ እንዲሆን ጥሪ ማቅረባቸውን ነው። ሪፖርተራችን ደምስ መኩሪያው የዘገበው ኢትዮጵያና ጅቡቲ የኢኮኖሚ ውደት ለማድረግ በሚያስችላቸው የፖሊሲ ንድፈ ሀሳብ ላይ እየሰሩ እንደሆነ ተገለጸ። ሁለቱ ሀገራት በንግድና ቱሪዝም መስኮች አዲስ የግንኙነት ምዕራፍ ላይ መሆናቸውንም ነው የሁለቱ ሀገራት አምባሳደሮች የገለጹት። ሪፖርተራችን አማኑኤል አቢ ዝርዝሩን አዘጋጅቷል። በአፍሪካ ወጥ የሆነ የኢኮኖሚ ማህበረሰብን ለመፍጠር በሚደረገው ጥረት የምስራቅ አፍሪካ ቀጠና ቀዳሚውንና ምሳሌ መሆን የሚችሉ ተግባራትን እያከናወነ ይገኛል። በዚህ ረገድ ኢትዮጵያና ጅቡቲ በመንገድ በባቡር መስመርና ሌሎች መሰረተ ልማቶች በመተሳሰር ትልቁን ሚና እየተጫወቱ ይገኛሉ። ሁለቱ ሀገራት ግንኙነታቸውን ወደ ላቀ ደረጃ ለማድረስ በሚያስችሏቸው የፖሊሲ ንድፈ ሀሳቦችም ላይ እየሰሩ ነው። እስካሁን በሁለቱ ሀገራት መካከል ልዩ የኢኮኖሚ ትስስር ለመፍጠር በነበረው ፍላጎት ኢትዮጵያ ቀዳሚው ሚና በመጫወት ማንኛውም የጅቡቲ ኢንቨስተር እንደ ማንኛውም ኢትዮጵያዊ ድንበር ተሻግሮ ኢንቨስት እንዲያደርግ ፈቃድ ሰጥታለች። የጅቡቲ ዜግነት ያለው ማንኛውም ግለሰብ ቪዛ ሳያስፈልገው ወደ ኢትዮጵያ መግባት እንዲችልም እንዲሁ። በጅቡቲ የኢትዮጵያ አምባሳደር ሻሜ ቦፊታሞ ለኢቢሲ እንደተናገሩት ሁለቱ ሀገራት በኢኮኖሚ ለመዋሃድ የሚያስችላቸውን የመሠረት ልማት ስራዎች እያገባደዱ ሲሆን፣ ይህን ሂደት የሚያግዝ የፖሊሲ ንድፈ ሀሳብም በስራ ላይ ነው በጆይንት ኮሚሽን እና እንደዚሁም ሴክሬታሪያት በማቋቋም ኮሚቴ በማቋቋም ይህን ስራ ወደ ከፍ ያለ ደረጃ ይሄድና ይሄ ስራ ስጠናቀቅ የፖሊሲ ሃርሞናይዜሽን ስራ ከተጠናቀቀ በኋላ አንድ ላይ የኢኮኖሚ ውህደት የሚባል ነገር መጣ ማለት ነው። አምባሳደሩ እንደተናገሩት በሀገራቱ መካከል ያለውን ግንኙነት ወደፊት በማስኬሄድ ረገድ የህዝቦቻቸው ትስስር ከፍተኛ ሚና ይኖረዋል። በጅቡቲ የትራንዚት ንግድ መስክ ከ ሀያ አምስት ዓመታት በላይ የተሰማሩት ኢትዮጵያዊው አሊ መሀመድም የአምባሳደሩን ሀሳብ ይጋራሉ። በሁሉም በንግዱም ዘርፍ በማንኛውም በትራንዚት ሁሉም መስራት ትችላለን። በሆቴል ዘርፍ፣ በምግብ ቤት ብዙዎቹ ኢትዮጵያኖች ናቸው የሚሰሩት። ፎርማሊቲዎችን ካሟላ የትኛውም መስሪያ ቤት ትሰራለ፣ ትገባል። በኢትዮጵያ የጅቡቲ አምባሳደር መሀመድ ኢድሪስ ፋራ በኢቢሲ በነበራቸው ቆይታ እንዳሉት ጅቡቲ ከኢትዮጵያ ጋር በኤሌክትሪክ ኃይል በውሃና ትራንስፖርት ዘርፎች ያላትን ግንኙነት በድንበር ተሻጋሪ ንግድና ቱሪዝም ዘርፎችም እውን ለማድረግ ጫፍ ላይ ደርሳለች። የጅቡቲው ፕሬዚዳንት በአዲስ አበባ ጉብኝት ባደረጉበት ወቅት በሁለቱ ሀገራት መካከል ንግድና ቱሪዝምን ማጠናከር በሚቻልበት ሁኔታ ላይ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተወያይተዋል። ወደ ኢትዮጵያ የሚመጡ ቱሪስቶች ወደ ኬንያ፣ ደቡብ አፍሪካና ሌሎች ሀገራት ተዛውረው የባህር ዳርቻዎችን ይጎበኛሉ። ነገር ግን እዚሁ ቅርብ እጅግ አስገራሚ የባህር ዳርቻ አለላቸው። በቅርቡ የኩሪፍቱ ሪዞርትና ቦስተን ስፓ የጀመረው ፕሮጀክት አለ። በቀጣይ ደግሞ ሌሎች የኢትዮጵያ ኢንቨስተሮች በጅቡቲ የቱሪዝም ሴክተር እንዲሰማሩ እያበረታታን ነው። አምባሳደሩ በአሁኑ ወቅት የሚከናወኑ የወደብ ማስፋፊያዎችና ግንባታዎች የኢትዮጵያን ወቅታዊ አቅምና የእድገት ሁኔታ ከግምት ያስገቡ መሆናቸውን ተናግረዋል። የተለያዩ የፍትህ ተቋማትን የያዘው የፌዴራል የፍትህ አካላት ጥምረት የተቋማቱን አገልግሎት አሰጣጥ ለማሻሻል ከፍተኛ አስተዋጽኦ እንዳለው የፍትህ ተቋማቱ ገለጹ። የየተቋማቱ የተለያዩ የስራ ኃላፊዎች በኢቢሲ መድረክ የቀጥታ ስርጭት ውይይት አካሂደዋል። የተከታተለችው ፋሲካ አያሌው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ብሔራዊ ሬዲዮ በሚዘጋጀው ሳምንታዊ የውይይት ፕሮግራም ኢቢሲ መድረክ የፍትህ ሳምንትን አስመልክቶ ከባለ ድርሻ አካላት ጋር በቀጥታ ስርጭት ውይይት አካሂዷል በውይይቱ የፌዴራል የፍትህ አካላት ጥምረት የሆኑት አምስቱ የፍትህ ተቋማት የፌዴራል ጠቅላይ ፍርድ ቤት የፌዴራል አቃቤ ህግ የማረሚያ ቤቶች አስተዳደር የፌዴራል ፖሊስ ኮሚሽን እንዲሁም የአዲስ አበባ ፖሊስ ኮሚሽን የስራ ኃላፊዎች ተሳትፈዋል ይህ እነዚህን አካላት ያቀፈው ጥምረት ከተቋቋመበት ከ2002 ዓ.ም ጀምሮ የፍትህ ስርዓቱን ውጤታማ ለማድረግ ተቋማቱ በቅንጅት እንዲሰሩ አስችሏል ተብሏል። ለአንድ ተልዕኮ ወይም ለአንድ ህግን የማክበርና ህግን የማስከበር ተልዕኮ ያላቸው እንደመሆናቸው መጠን የሚያጋጥሙ ችግሮችን በተናጠል ከመፍታት ይልቅ በተቀናጀ በአንድ ዙሪያ የመፍታቱ ሂደት የተሻለ ሆኖ በመገኘቱ ለተገልጋይ የተሻለ የስራ ቅልጣፌና የተደራሽነት ያስገኘ ነው። በተቋማቱ ላይ የሚታዩ ቀልጣፋ አገልግሎትን አለመስጠትና የተለያዩ ቅሬታዎችም በቀጥታ የስልክ መስመር ከአድማጮች የተነሱ ጥያቄዎች ናቸው። ተቋማቱ ለሕብረተሰቡ ፍትህን ለማስፈን በጋራ በመስራታቸው የተሻሉ ውጤቶች እየተመዘገቡ መሆናቸውም ተገልጿል። በየጊዜው ከሕብረተሰቡ የምናገኛቸውን ግብአቶች እየወሰድን አሰራሮቻችንን እየፈተሽን መሻሻል የሚገባቸውን እያሻሻልን እንሄዳለን ስለዚህ ከዛ አንጻር ሁሉም ፍጹም ነው የተሟላ ነው የሚል አይደለም። አሁን እኛ እየገለጽ ነው ያለ ነው። ግን ምንድን ነው ቀደም ሲል ከነበረው አገልግሎት አሰጣታችን በጣም ሰፊ በሚባል ደረጃ መሻሻሎች አሉ፣ ለውጦች አሉ። ቅንጅታዊ ስራው ጠቅሞናል ነው። ይህንን ደግሞ በየደረጃው ህብረተሰቡ ባለፉት ሰባት እና ስድስት ዓመታት በተወሰነ ደረጃ እያሻሻ እያረጋገጣቸው የመጣባቸው ሁኔታዎች እንዳሉ ማየት ይቻላል። ህብረተሰቡ በፍትህ አሰጣጡ ላይ ያለውን ቅሬታ ለማቅረብ የተመቻቹ ሁኔታዎች መኖራቸውም ተገልጿል። የሚነሱ ቅሬታዎችን ለመፍታት ተቋማቱ በትኩረት ሊሰሩ ይገባልም ተብሏል። የህዝብ አገልግሎት ሊያሰጡ የሚችሉ ምቹ ተደራሽ የሆኑ ባለሙያውም ደግሞ ህዝብን ነው ማገለግሎ ብሎ እንዲያምን የመስራቱ ስራ በጅምሩ ነው ያለውና ለባለመብቱ መብቱን እንዲጠቀም መብቶቹ እንዳይሸራረፉ መብቶቹ እንዳይጓተቱ እንዳይጓደሉ ጥበቃ እድልን የተሻለ እድልን የሚያገኝበት ነው። የዘንድሮ የፍትህ ሳምንት ከሚያዝያ 30 እስከ ግንቦት ስድስት በተለያዩ ዝግጅቶች ይከበራል። በዚህ አመት በባህር ዳር ከተማ 28 ሺህ ወጣቶችን የስራ እድል ተጠቃሚ ለማድረግ እየተሰራ ነው። ከእነዚህ መካከል 4600 የሚሆኑት ወደ ስራ ገብተዋል። ፌቨን ተሾመም ወጣት እመቤት ያደርጋል። በ2004 ዓ.ም የመሰናዶ ትምህርቷን ካጠናቀቀች በኋላ ላለፉት አራት ዓመታት ስራ አጥ ሆና ቆይታለች። አሁን ግን መንግስት ለወጣቶች የስራ እድል ፈጠራ ከመደበው ተዘዋዋሪ ፈንድ ተጠቃሚ ለመሆን ከአራት ጓደኞቿ ጋር በከተማ ግብርና ዘርፍ ለመሰማራት የብድር አቅርቦት በመጠየቅ ላይን ያገኘናት። ቢዝነስ ፕላኑን አሟሉና ይሰጣቸዋል ነበር የተባልን። ቢዝነስ ፕላኑን አስገብተናል። ዋስትና አንጡን የተባልን። ዋስትና ብናገኝ ዋስትና ፈላልገን ብድሩን መውሰድ ነው። እነ ወጣት መቤትን ጨምሮ በተያዘው ዓመት በባህር ዳር ከተማ 28000 ወጣቶችን የስራ እድል ተጠቃሚ ለማድረግ እየተሰራ ነው። ከእነዚህ መካከልም 14600 የሚሆኑት ወደ ስራ ገብተዋል። መቶ የኢንጂነሪንግ ምሩቃንን በአባልነት የያዘው የወጣት ፍቅሬ ደጉና ጓደኞቹ ማህበርም ለዚህ ተጠቃሽ ነው። ከየክፍለ ከተማው ሰብስቦ መዝግቦ እዚህ ደረጃ ስልጠና ሰልጥኖ ነው። እስከዚህ ደረጃ እስክንደርስ በጣም ብዙ ድጋፍ አድርጎልናል። ከዚህ ከገባንም በኋላ ደግሞ ኦንጆፕ ላይ ትሬኒንግ በመስጠት እያገዘና ያለ አሁንም መንግስት እነ ወጣት ፍቅሬ ከተደራጁ በኋላ ግን በከተማ አስተዳደሩ የሚደረግላቸው ድጋፍ አጥጋቢ አለመሆኑንና ለስራ ማስኬጃ የሚሆን የብድር ጥያቄያቸው አሁንም ምላሽ አለማግኘቱን ይናገራሉ እኛ ከዩኒቨርሲቲ ተመርቀ ነው ብዙም ልምድ የለንም ገበያው ላይ መጀመሪያው አካባቢ ላይ መንግስት የገበያ ትስስር ሊፈጥርልን ይገባ ነበረ እና እሱ ላይ አሁንም ትንሽ ክፍተቶች አሉ በብድር ዙሪያ ጠይቀን ነበረ ምላሽ እስካሁን አልተሰጠም። አልተፈቀደም ብሩ እኛ ጋር። አሁን ምን ያክል ብድር ያስፈልጋቸዋል ለስራ ማስኬጃ የሚለውን ነገር ገምግመን ክፍለ ከተማውም ገምግሞ እኛም መዛ አጽድቀን ልከናል። ስለዚህ ምናልባት እንግዲህ ከሁለት ሳምንት በፊት መላኮን አውቃለሁ። እስካሁን አለመሰጣታቸውን ኢንፎርሜሽን የለኝም። እሱንን ምናልባት እንግዲህ አጣርተን ቼክ የምናደርግበት ሁኔታ ይኖራል። የባህር ዳር ከተማ በፌዴራል መንግስት ለወጣቶች የስራ እድል ፈጠራ ከተመደበው 10 ቢሊዮን ብር 59 ሚሊዮን ብር ድርሻ ወስዷል። ከዚህ ውስጥም 295 ሚሊዮን ብሩን በዚህ ዓመት በስራ ላይ ለመዋል ታቅዷል። ከዚሁ ከወጣቶች የስራ እድል ተጠቃሚ ጋር በተያያዘ ተጨማሪ መረጃ ልትሰጠን ፌቨን ባህር ዳር ትገኛለች። ከእሷ ጋር የተወሰነ ቆይታ አደረጋለሁ እንደምሉ ለሻል ፌቨን፣ እንግዲህ የባህር ዳርን አስቃኝ ተሽናል። በተለይ ደግሞ በአማራ ክልል በክልል ደረጃስ ይህ የወጣቶችን የስራ ድል ተጠቃሚ የማድረጉ እንቅስቃሴ በምን ደረጃ ላይ ይገኛል የሚለውን እናንሳ። አመሰግናለሁ ተመስገን እንግዲህ በዚህ አመት መንግስት ለወጣቶች የስራ እድል ፈጠራ ከመደበው አስር ቢሊዮን ብር የተዘዋዋሪ ፈንድ የአማራ ክልል 2.6 ቢሊዮን ብር ድርሻውን ወስዷል ይህንን በጀትም ለክልሉ ዞኖችና ወረዳዎች የማከፋፈል ስራ ተሰርቷል እኔ ባለሁበት የባህር ዳር ከተማ ወጣቶችን የመመልመልና ስልጠናዎች እንዲያገኙ የማድረግ እንቅስቃሴ መጀመሩን ተመልክቻለሁ ወጣቶችም መሰማራት በሚፈልጉባቸው የስራ መስኮች ላይ በመደራጀት የቢዝነስ ፕላን ለሚመለከታቸው አካላት ሲያቀርቡ ታዝቤያለሁ ለመሆኑ ይህ ሂደት በሌሎቹ የክልሉ ዞኖችና እና ከተሞች ምን መልክ አለው? እስካሁንስ በክልል ደረጃ ምን ያህል ወጣቶች ተለዩ? የሚለውን ሊነግሩኝ ደግሞ የአማራ ክልል የቴክኒክና ሙያ ቢሮ ምክትል ኃላፊ አቶ በላይ ዘለቀ እዚያ አጠገቤ ይገኛሉ። ከእሳቸው ጋር አጠር ያለ ቆይታ አደርጋለሁ። አመሰግናለሁ ፈቃደኛ ስለሆኑ። እስቲ አሁን የወጣቶች የስራ እድል ፈጠራው በክልሉ ምን ምዕራፍ ላይ ደርሷል? እስካሁን ምን ያህል ወጣቶችን ስለያችሁ? በአዲሱ የተዘዋዋሪ ብድር በእኛ ክልል በተለይም በሶስት የስራ ዘርፎች በማኒፋክቸሪንግ በኮንስትራክሽንና በግብርና ዘርፎች ለሚሰማሩ ወጣቶች ለሁሉም በዚህ ፈንድ እንዲጠቀሙ ለይተን እየተንቀሳቀስነን ያለ ነው። በአጠቃላይም እስከ ሰላሳ ሺህ የሚደርሱ ወጣቶች በዚህ ብድር ይጠቀማሉ ብለን አስበን ነው እየተንቀሳቀስን ያለ ነው። አሁን በተጨባጭ አራት ሺህ ሀምሳ ዘጠኝ ወጣቶች የአጫጭር ስልጠና ሰልጥ ነው የቢዝነስ ፕላን ማዘጋጅተው ቦታም ተረክበው ብድሩን ለመውሰድ ዝግጅት አጠቃለዋል። ወደ አስር ሺህ የሚሆኑም አሁን ስልጠና ላይ ይገቡዋሉ። በቀጣይም በዚህ ሂደት እያልነ ሁሉንም አጠቃለን እስከ አመቱ መጨረሻ የተመደበልን በጀት ስራ ላይ ለማዋል በከፍተኛ ደረጃ እየተንቀሳቀስን ነው የምንገኘው። በዚህ ባለው የመረጃ መሰረት ሙሉ ፈንዱን አሁን በዚህ አመት ስራ ላይ ለማዋል እቅድ የላችሁም? ግማሹን ማለትም 50 በመቶ የሚሆነውን ነው አሁን ስራ ላይ ለመዋል ያቀዳችሁት? ስለሱም ይንገሩኝ። ብድሩን በተመለከተም የተንዛዙ አሰራሮችን ከማስቀረት አንጻር ምን እቅዳላችሁ? ይህ በዚህ አመት የምንጠቀመው ከ2.6 ቢሊዮኑ 1.3 ቢሊዮኑ ነው። ይህንም በየአካባቢው የተንዛዛ አሰራር እንዳይኖርና አጭር በሆነ መልክ ወጣቶችን ተጠቃሚ ለማድረግ አመራሩ በጋራ ጉዳዩን እየገመገመ ስራ እየሰራ ነው ያለው። አበዳሪ ተቋማችንም አማራ ብድርና ቁጠባ ተቋም አብሮ ከእኛ ተቋም ጋር ወጣቶችን በመመልመል የቢዝነስ ፕላን በማዘጋጀት እና ቀጣይም ወደ ስራ በሚገቡበት ጊዜ የሚያጋጥማቸውን ችግር እየፈቱ ለመሄድ ደግሞ ኮሌጆቻችን ቴክኒክና ሙያ ኮሌጆቻችን የኢንዱስትሪ ኤክስቴንሽን ስራ ለመስጠት በዝግጅት ላይ ነው ያሉት። ይህንም አጠቃለዋል። አመሰግናለሁ፣ ለሰጡኝ ማብራሪያ ተመስገን። ለዛሬ ከባህር ዳር የነበረ መረጃ ይህንን ይመስል ነበር። አመሰግናለሁ፣ ፌቨን። እኔም አመሰግናለሁ። መልካም የስራ ቀን በቤኒሻንጉል ጉሙዝ ክልል በተሰሩ የመስኖ ልማት ስራዎች አርሶ አደሮች ምርታማነታቸው እየጨመረ ቢሆንም የገበያ ችግር እንዳጋጠማቸው ተናገሩ። የክልሉ እርሻና ተፈጥሮ ሀብት ቢሮ ደግሞ ችግሩን ለመፍታት በክልሉ ከሚገኙ ሰፊ የምግብ ፍጆታ ካላቸው ተቋማት ጋር እየሰራ መሆኑን ነው ያስታውቀው። ከስፍራው እዮም ወገ ዝርዝር አለው። በቤንሻንጉል ጉሙዝ ክልል የሚገኙ አርሶአደሮችን ምርታማነት ለማሳደግ በክልሉ የመስኖ ልማት በሰፊው ተግባራዊ እየተደረገ ይገኛል። ቴክኖሎጂዎችን በመጠቀም የአርሶአደሮችን ግንዛቤ በማሳደግና የባለሙያዎችን አቅም በመገንባት ውጤት እየተመዘገቡ መሆኑን የክልሉ እርሻና ተፈጥሮ ሀብት ቢሮ ገልጿል። ያነጋገርናቸው አርሶአደሮችም መስኖን በመጠቀም ውጤታማ መሆን እንደቻሉ ይናገራሉ። ከዚህ በፊት ክረምት እስኪመጣ ድረስ ምንም አላመርትም ነበር። አሁን ግን በበጋ እንኳን ሁለት ጊዜ እያመረትኩ ነው ለምሳሌ ባለፈው ዓመት ለእኔና ለቤተሰቦች የሚሆን ሽንኩርትና በቆሎ አምርቼ ለገበያ አቅርቤያለሁ። ቤት ኑሮ አይችን ያው በክረምት ውሃ በስተቀር ያው በቃው እንደዚሁ በመቀመጥና ያለ ስራ ነበር የምናሳልፈው። አሁን ግን ያው በበቃ አንድ ሁለት መምረት ጀምረናል። ከነበርንበት ኑሮ ያው አሁን የተሻለ እየመጣ ነው የምንገኘው። ለመሰረቱ ጥቅም በጣም ጥሩ ነው። በቃ በፊት እኛ ብሎቄ በክረምት ጊዜ ነው የሚጠበቁ ሁሉ ጎመን ምናምን በክረምት አሁን ግን በበጋ ጊዜ ሁሉ ይነበላል። የሚያሸጋ ነገር የለም። አርሶ አደሮቹ በዚህ መልኩ ተጠቃሚውን እንጂ የገበያ ችግር እንዳለባቸው ይናገራሉ። ቢያንስ በሁለት መቶ ብር መሸጥ የነበረበት በመቶ ብር ወይ በሰባ ብር ሲሸጥ ያው ለእኛ ትግመት ነው መሆነ ወይ እንቅፋት ነው መሆነ የገበያ ችግር እያጋጠመ ነው ምርታችንን ይዘን ወደ አሶሳ ስንሄድ በርካሽ ነው ምንሸጠው፣ በልፋታችን መጠን እያገኘን አይደለም። የአርሶ አደሮችን የገበያ ችግር ለማቃለል በክልሉ ሰፊ አቅርቦት ከሚፈልጉ ተቋማት ጋር እንደሚሰራም የክልሉ እርሻና ተፈጥሮ ሀብት ቢሮ ገልጸዋል። በዚሁ አካባቢ አንደኛ ሕብረተሰቡ አንዱ ትልቁ ገበያ ነው። እዚሁ አካባቢ ላይ ደግሞ የፖሊስ ማሰልጠኛ ጣቢያዎች አሉ፣ ዩኒቨርሲቲዎች አሉ፣ ኮሌጆች አሉ፣ መምህራን ኮሌጆች አሉ፣ የሌሎች ሌሎችም ስላሉ ከነኚህ ጋራ የገበያ ትስስር የመፍጠር ሁኔታን እየሰራን ነው ያለ ቢሮ በክልሉ የሚገኙ የተፈጥሮ ጸጋዎችን በመጠቀም አርሶ አደሩን ተጠቃሚ ማድረግ እንደተቻለም ይገልጻል። እንደ ክልል አጠቃላይ ስናይ ማለት ነው ወደ 62500 በላይ አርሶ አደሮች መስኖ ተጠቃሚ ሆነዋል። ከባለፈው ዓመት አሁን እስከ 52 ሚሊዮን ኩንታል አካባቢ አግኝተናል በመስኖ ዘንድሮም አሁን መሬት ላይ ያለው ሳይሰበሰብ ወደ 3 ሚሊዮን አልፈናል አሁን እስካሁን ባለችው እስከ ባለፈው ሳምንት ድረስ ባለ ነው። በክልሉ ስምንት አይነት የመስኖ ቴክኖሎጂዎች ተግባራዊ የተደረጉ ሲሆን የዘመናዊና ባህላዊ መስኖ በእግርና በእጅ መክፋት ወይም ፓምፕ የሚሰሩ መስኖዎች ተጠቃሽ ናቸው። በዚሁ በቤኒሻንጉል ጉሙዝ ክልል ስላለው የመስኖ ልማት ስራና የገበያ ሁኔታ ተጨማሪ መረጃ ሊሰጠን እዩ ሞገስ በቀጥታ ይገኛል። ከሱ ጋር አሁንም ቆይታ አደርጋለሁ። ኢዮብ እንደምን ዋልህ? እንግዲህ አርሶ አድሮቹም ያነሱ ጥያቄ አለ። ከክልሉ የእርሻና ተፈጥሮ ሀብት ቢሮም ምን ላይ ተሰጥቷልና፣ በአጠቃላይ ግን በክልሉ ያለው የመስኖ ልማት እንቅስቃሴ ከገበያዋ ጋራ በምን አይነት መንገድ ለመፍታት እንደታሰበና ያለውን አጠቃላይ እንቅስቃሴ ባጭሩ ንገረን። ካለን ሰዓት አንጻር ቀጥል ኢዮብ። አመሰግናለሁ ተመስገን። እንግዲህ ቀደም ባለው ዜና እንደተከታተል ነው በቤንሻንጉል ጉሙዝ ክልል በመስኖ ልማት አርሶ አደሮችን ተጠቃሚ ለማድረግ የተለያዩ ስራዎች እየተደረጉ ነው የሚገኙት። ባለፈው አመት ወደ ሺህ የሚጠጉ አርሶ አደሮች በመስኖ ልማት ተጠቃሚ እንዲሆኑ ተደርጓል። ዘንድሮ ደግሞ ይሄ ቁጥር ጭማሪ አሳይቶ 62500 አርሶ አደሮች በመስኖ እንዲጠቀሙ ተደርጓል ማለት ነው። በዚህም 25346 ሄክታር በማልማት 37 ሚሊየን ኩንታል ማምረት ተችሏል። ከዚህ ጋር በተያያዘ አጠር ያለ መረጃ ሊሰጡን የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳደር አምባሳደር ምስጋናው አድማሰው አጠገቤ ይገኛሉ። ከእሳቸው ጋር አጠር ያለ ቆይታ አደርጋለሁ። እሺ፣ አመሰግናለሁ አምባሳደር። ለመስኖ ልማት ክልላችሁ ምን አይነት ትኩረት ሰጥቷል? እንግዲህ እንዳልከው ለመስኖ ልማት በተለይ ዋና የዚህ የ2009 ዋና አላማ ያደረግ ነው። በተለይ በመንደር የተሰባሰቡ ህብረተሰብ አንዱ ተጠቃሚ የውስጥ ተጠቃሚ እንዲሆን የታሰበ አንዱ በመስኖ ልማት ስለሆነ ክልሉ እንደ አንድ ቁልፍ ተግባር ይዞ በየማዕከላቱ አትልስት የተወሰነ መለስተኛ መስኖ ግንባታ በመስራት በተለይ በአገር ደረጃ የተመደቡ የኤምዲጂ በጀቶች በዚህ ላይ ነው በዋናነት እንዲውል የተደረገ ከዚህ አንጻር የ2009 አፈጻጸም በተመለከተ ከአምና የተሻለ ውጤት ያገኘንበት እንደሆነ አርሶ አድሩ የተሻለ ተጠቃሚ እንደሆነ ምርትና ምርታማነቱ እያደገ እንደሆነ አርሶ አድሩ ራሱ በአንድ በቱ እየገለጸ ያለበት ሁኔታ ነው ያለ። እሺ፣ ምናልባት ከገበያ ትስስር ጋር በተያያዘ ምንድን ነው የታሰበው? ነገር እስኪ አጠር አድርገው ለመጨረሻ ንገሩ። ከገበያ ትስስር ጋር ተያይዞ እንግዲህ ይህ ችግር አምናም የተወሰነ ክፍተት ያየንበት ሁኔታ ነው ያለ። በተለይ መጀመሪያ መስኖ ላይ ቲማቲም ነው የሚዘራ። ስለዚህ ቲማቲም በተመለከተ ቲማቲምና ሽንኩርት በተመለከተ አርሶ አደሩ ምርቱ ለገበያ ካቀረበ በኋላ የተሻለ ውጤት ምርት ለማግኘት የተወሰነ ውስንነት የነበረበት ሁኔታ ነው ያለ። ስለዚህ ይህ እንዳይደግም በተለይ ከዚህ በኋላ በአካባቢውና በየወረዳና በተለይ አሶሳ ከተማ ላይ ያሉ ዩኒቨርሲቲዎች እና ኮሌጆችን በመስተሳሰር ይሄ ምርቱ በተሻለ ዋጋ አርሶ አደሩ ተጠቃሚ እንዲሆን የተጠናከረ ስራ እየተሰራ ያለበት ሁኔታ ነው ያለ። ለቀጣይ ምናልባት የሌሎቹን ክልሎችን ተሞክሮ ይዘን የተሻለ ግብዓት ተጨምሮበት የተሻለ ገበያ ውጤት የሚያገኝበት ሁኔታ አጠናክረን እንሰራለን የሚል እቅድ ይዘን ነው እየሰራን ያለ። አመሰግናለሁ። አምባሳደር እንግዲህ ተመስገን፣ ቀደም ሲል እንደተከታተል ነው ክልሉ ያለውን የገበያ ትስስር የገበያ ትስስር ችግር ለመቅረፍ የተለያዩ ስራዎችን እየሰራ ነው። ይህም ተጠናክሮ እንደሚቀጥልና ከተለያዩ ክልሎችም ተሞክሮ እንደሚወሰድ ነው የገለጹልኝ። ያለኝ መረጃ ይሄ ነው። አመሰግናለሁ ተመስገን። ወደ አንተ መልሰዋል። ይኸው እኔም አመሰግናለሁ።